የትኛው ፕሮቴስታንት ደርድረህ ሀምሳ ስልሳ በእምነት ብቻ የዳነ ሰው ጠራልኝ ብትል ጥምቀት በሌለበት ዘመን አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት ማመን ብቻ ቢያድን ኖሮ ይሁዳ በዳነ ነበር። አምላክ መሆኑን በደንብ ያምናል፣ ችግር የለበትም። መምህር መሆኑን ያውቃል፣ ግን ልቡ ተንኮል ነበረው። እንደውም እነሱ ለሚያስቡት ሀሳብ ሰው ቤተክርስቲያን ለንስሐ የምትጠቀመው ሰው ተዘከረኒ እግዚኦ በውስተ መንግስት ከሚለውን እ ቅዳሴ ላይ ቤተክርስቲያን እ የምታዜመው ከጊዜታ በፊት ለምንድን ነው ፈያታዊ ዜማንን? ይቅር እንዳልከው እንዳሰብከው እኛን ማስበል የንስሐ ማሳያ ነው። የእምነት ብቻ ለሚል አስተሳሰብ ማሳያ የሚወሱ አይደለም። በተደጋጋሚ የሚያነሱት ጥያቄ አለ። እሱ በቀኝ በኩል የተሰቀለ ወንበዴ እነሱ እንደሚሉት ፊያታዊ ዘይማን ማለት ነው እና የቱ ጋ ነው አሁን እኛ ለመዳን ማመን አለብ መጠመቅ አለብ ቅዱስ ስጋውን ክቡር ደግሞ መቀበል አለብ። እነዚህ ሚስጥራት መፈጸም አለብ። ንስሐ። አሁን በቀኝ በኩል የነበረው ፊያታዊ ዜማን ይሄን ሳይፈጽም እንዴት ነው ገነት ሊገባ የቻለው ብሎ ይጠይቃሉ። እኔ በጣም የሚገርመኝ አንዳንዴ ፊያታዊ ዜማን ከመጥቀሳቸው የተነሳ ኔ እንዲያውም ፊያታዊ ዜማን አርብ ከደረሰበት መከራ ይልቅ በእነሱ አንደበት የደረሰበት መከራ ይፈልጣል ለሀሰት ምስክር ሲቀርብ እኔ እንደው ፊያቴ ዜማን የተሰቀለው ዘንድሮ ነው ላል የትኛው ፕሮቴስታንት ደርድረህ ሀምሳ ስልሳ በእምነት ብቻ የዳነ ሰው ጥራለኝ። ብት ነው ፊያቴ ዜማ ፊያታዊ ዜማ በቀኝ የተሰቀለው ወንበዴ ነው። በጣም ቢገርመው ነገር ፊያታዊ ዜማን ማለት እንደውም ከሰባቱ ሚስጥራት መስ ቤተክርስቲያን አንዱ ፈጽሞ የዳነ ሰው ነው። አምኗል፣ መስክሯል፣ ልሳ ገብቷል ንስሐን ይረሷታል። ለምን እንደሆነ አይገባም። ምስጢር ስለሌለ ነው። አመነ፣ ትክክል መሰከረ፣ ጠየቀ። ኃጢአቱን አምኗ ክርስቶስን ፈረደለት፣ ግን ንስሐ ገብቷል። እንደውም እነሱ ለሚያስቡት ሀሳብ ሳይሆን ቤተ ክርስቲያን ለንስሐ የምትጠቀመው ሰው ተዘከረኒ እኒ ጊዜው ውስጥ መንግስት ከሚለውን እ ቅዳሴ ለቤተክርስቲያን እ የምታዜባው ከጊዜታ በፊት ለምንድን ነው ፈያታዊ ዜማንን ይቅር እንዳልከው እንዳሰብከው እኛን ማስበል የንስሓ ማሳያ ነው፣ የእምነት ብቻ ለሚል አስተሳሰብ ማሳያ የሚወሱ አይደለም። ሲጀመር እስኪ በመጽሐፍ ቅዱስ ስንመለከተው ፈያታዊ ዜማን ማለት መጀመሪያ አካባቢ ላይ እኮ አብሮ የተሳደበ ሰው አብሮ የነቀፈ ሰው እኮ እኩል ከግራ ከተሰቀለው እኩል የተናገረው። ለዚህ ምስክር እናምጣ። የማቴዎስ ወንጌል ምዕራፍ 27 ቁጥር 38 ላይ እንዲህ ይላል። ማቴዎስ 27 ቁጥር 38 ላይ በዚያን ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱም በግራ ከእርሱ ጋር ተሰቀሉ፣ ይልና አለፍ ብሎ ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። ሁለቱም ነቅፈውታል ነው የሚለው ማቴዎስ ላይ። እንደውም ጭራሽ በኋላ ተአምራትን ሲያይ ነው ተአምር ማየት ሲጀምር፣ ይሄማ የባህርይ አምላክ ነው ምን አለ ያሃ ወንበዴ አንተ አምላክ ከሆንክ መሲ ነኝ ካልክ ራስንም እኛንም አድን ብሎ የመዘባበት ጥያቄ ጠየቀ። ፈያታዊ ዜማን ምን ብሎ መሰከረ? የእሱን ምስክርነት እናያሳየ ተናዟል፣ አምኗል፣ ኃጢአቱ ተጸጽቷል። ንስሐ ማለት ነሳ ሲል መጸጸት ነው። እንዲህ ይላል። አንተ እንደዚህ ባለ ፍርድ ሳለ እግዚአብሔር ከቶ አትፈራውም? ምን ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ይሄ ሰው ተጸጽቷል፣ መስክሯል፣ ንስሐ ገብቷል። ከድኅነት አንጻር እንዴት ይታያል? አንደኛ ሚስጥራት የቤተክርስቲያን ባልተጀመረበት ዘመን የነበረ ሰው። ገና እኮ ክርስቶስ አሁን ሞቶ በሲዮል ያሉትን ገና ነፍሳት ነጻ አለወጣ። ሐዋርያት ገና መንፈስ ቅዱስ አልወረደላቸውም። ገና ጌታ ጭራሽ አላረገም፣ መንፈስ ቅዱስ አልወረደም፣ ጥምቀትም አልጀመሩም። ጥምቀት በሌለበት ዘመን አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት። ምስክሮ ነው የመጣበት። ድህነታችን ሳያልቅ ነው ገና ሳይፍ ተጀምሯል፣ አልተፈጸም። ትክክል። በመዋል በቃ አዎ። እንደውም ከሐዋርያት በኋላ የተነሳ ሰው ቢሆን ኖሮ እንደው ለሪዝን እንዲሆን እሺ። ግን እንዳሉት ደግሞ ከሐዋርያት ዘመን በኋላ የተነሳ ቢሆን ብለን ደግሞ እንፍጠው፣ ቢሆንም ትክክል ነው። ህግ የሚሰራው ሰውየው ባለበት ሁኔታ ላይ ሲሆን ነው። ህጉ ያንን ህግ መፈጸም በሚያስችል ፐርፎርማንስ ላይ መሆን ሲችል ነው ያን ባልቻለበት ሁኔታ አንድን ሰው መስቀል ላይ ሆኖ ተጠመቃትለውም እና አሁን ቆይ፣ እውነት እነሱ እንደሚሉት ጥምቀት ቢያስፈልጉ ኖሮ ይጠመቅ ነበር የሚሉት፣ አንድ ጊዜ አስፈቅዷቸው አይ አንዴ እባክህ ብሎ ወታደሩ ተጠምቆ እንዲመጣ ነው የፈለጉት። መስቀል ላይ መሆኑን እራሱ ረስተውታል እኮ እንደ እኮ እሱን እኮ ነው የምልህ። ልክ ነጻ እድል እንዳለው አይነት ነገር እድል ኖሮት አይቅርብኝ ጥምቀት አልጠመቅ ብሎ ሸሽቶ የመጣ አይነት ሰው ነው ያስመሰሉት ነው። እንዴት ነው አስፈቅዶ አይጠመቅ? ከየት ያመጣዋል? የሚወሰነው ወይም የሚለካው ሰውየው ባለበት ሁኔታ ነው። ለምሳሌ አዳቤ የተፈጠረው በስንት ዓመቱ ነው? ልጆቹ በስንት ዓመት ተወለዱ? በአንድ ዓመት ይ ዘጠኝ ወር ከአምስት ቀን በኋላ። ይሄ ማለት እኛ ሁላችን ሰላሳ ዓመት መወለድ አለብን ብለን የግድ አንል። ግዝረትን ለምሳሌ አብርሃም የተገረዙት በዘጠና ዘጠኝ ዓመቱ ነው። ልጆቹ ግን የተገረዙት በስምንተኛው ቀን። የሚለካው ያ እድሜ ባለበት ሁኔታ ነው እድሜ ባል አሁን ለምሳሌ በጣም ህመም ያለባቸው ወንድምቶች አሉ። ቤተክርስቲያን ጾም ላይ የምትዳኝበት መንገድ እንዴት ነው? የጤንነታቸውን ሁኔታ የእድሜያቸውን ሁኔታ ባማከለ መልኩ ነው። ስለዚህ ፊያታዊ ዜማን እነሱ ለሚሉት ሁኔታ የሚቀርብ ሰው አይደለም። ባይሆን እነሱ በሐዲስ ኪዳን ግን አንድም ሰው ሊያሳዩን አይችሉም። በእምነት ብቻ የዳነሱ ሶ ፊያታዊ ዜማን በንሳ የዳነ ሰው ነው። ሲቀጥል እዚህ ላይ አንድ ጥያቄ ላቅርብ። በግራ የተሰቀለው እሱን ማንሳት ያስፈልጋል። በግራ የተሰቀለው ሰው ተኮንኗል። ሉክ የተኮነነ ሰው ነው። በሁለቱ መካከል ያለው ልዩነት የማመንና ያለማመን ብቻ አይደለም። አምኖ እኮ ዝም ማለት ይችል ነበር። ልምን አለ? ወቀሰውና ስለ ኃጢአት ምን አለ? አመነ፣ ተጸጸተ። ሌላም ልጨምርልህ፣ ማመን ብቻ ቢያድን ኖሮ ይሁዳ በዳነ ነበር። አምላክ መሆኑን በደንብ ያምላል። ችግር የለበትም። መምህር መሆኑን ያውቃል። ግን ልቡ ተንኮል ነበረ። ግን ልካዷዋለ። ግን ገንዘብን ወደደ ማመን ብቻ ቢያድን ኖሮ ጴጥሮስ አላውቀም ብሎ መካዱ ብቻ ንስሐ ሳይገባ በዳነ ነበር። ስለዚህ ይሄ ትምህርት ለፊያታዊ ዜማን በዚህ ትምህርት ምስክር ሆኖ ሊቀርብ የማይችል ነው። ያስባል እዛው ላይ እኮ ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ ራሱ በዚህ ንግግሩ ላይ ራሱ እኮ ጌታ ሆይ ሲለው ባለመንግስት መሆኑ ራሱ በመንግስት በመጣ ጊዜ አስበኝ ባለመንግስት መሆኑ አመነ። ስለ ክርስቶስ ንጹህነትም መስክሯል። እንግዲህ እና ድህነታችን ከመፈጸሙ በፊት መሆኑ ያሳያል።